ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 30 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል በጎጃም ቀጠና እየተካሄደ ባለው ውጊያ በርካታ ያገዛዙ ኃይል ተደምስሷል ዋናው የአገዛዙ ጦር ሙሉ በሙሉ ተደምስሷል ብለዋል አብይ አህመድ ለማይቀረው ጦርነት ድሮን በማምረት ዝግጅት አድርጌ ያለው ብለዋል ትናንሽ አቅም ያላቸውን ኃይሎች እንደመስሳለን ሲሉ ተደምጠዋል ነሽ መልስ አብዲሳ በአዲስ አበባ በተቋማት ስም የመሬት ዝርፊያና ወረራ እየፈጸሙ መሆኑ ተሰምቷል ነሽ መልስን የተቀላቀሉት የታጣቂ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 በጎጃም ቀጠና እየተካሄደ ባለ ውጊያ በርካታ አገዛዙ ኃይል ተደመሰሰ። ዛሬ የካቲት 30 2017 ዓ.ም ሌሊት ለሊት 12 ሰዓት ጀምሮ የአማራ ፋኖ በጎጃም ጎጃም አገው ምድር ክፍለ ጦር የአስር አለቃ የፍሬ ማጥናፉ ብርጌድ ፋኖዎች በርካታ የመከላከያ ሰራዊት አድማ ብተናና ሚሊሻን ደምስሰዋል። በተለይም አዲስ ምልምል ሚሊሻና አድማ ብተናዎች ሙሉ በሙሉ ማለቁ ተገልጿዋል። በዚሁ ክፍለ ጦር ስር ያለው የቢት ወደድ መንገሻ ጀንበሬ ብርጌድ ጋር በመናበብም በዳንግላ ወረዳ ጫራ ጊሳና በአርባሻ አካባቢዎች ሰፍሮ የነበረን ከመቶ በላ በላይ የብልጽግና ጦር ተመቷል። ጠላት ተጨማሪ ጦር ከአዲስ ቅዳም ከተማ ማንቀሳቀስ አስቦ የነበረ ሲሆን ከአስር አለቃ ኤፍሬም አጥናፉ ብርጌድ የስሜነ ደስታ ብርጌድ ጋር በመናበብ አዲስ ቅዳም ከተማ ድረስ በመግባት ጥቃት ፈጽመዋል። በሌላ በኩል ጫራን አቋርጦ ወደ ገዘኸራ ሊገባ የነበረው የአገዛዙ ኃይል በአማራ የብረት በሮች የአማራ ፋኖ በጎጃም ጎጃም አገው ምድር ሶስተኛ ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድ ትንታጎች በሌሊት በመውጣት መንገዱን እሾህ ስላደረጉበት የገዘኸራ እቅዱን ዳንግላ ላይ ሆኖ እንዲያኛል ማግኘው ተገድዷል። በአጠቃላይ በዛሬው የገዛህራው የሌሊት ኦፕሬሽን እስከ ጠዋት አንድ ሰዓት ተኩል ድረስ የተረጋገጠ 29 ክላሽንኮፍ መሳሪያ የተገኘ ሲሆን ከ73 በላይ የብልጽግና ኃይል ተገድለዋል። ባለፉት ሶስት ቀናት ደግሞ በዚህ ቀጠና በመቶዎች የሚቆጠሩ ነዋሪዎች ተገድለዋል። በቀጠናው ሚሊሻ አድማ ብተና ና መከላከያው ሙሉ በሙሉ ተደምስሷል ሲል ነው የአስር አለቃ ኤፍሬም አጥናፉ ብርጌድ ቃል አቀባይ ተሻገር አደሜ ገልጿዋል። በተመሳሳይ በዛሬ ሁለት ማለትም የካቲት 30 2017 ዓ ም በፈረስ ቤት ከተማ ውስጥ ከሚገኘው የሚገኘው የአገዛዙ ሰራዊት አባላት መካከል ሶስት የጠላት ሰራዊት አባላት ከስምሪት ቀጠናቸው በመውጣት የአማራ ፋኖ በጎጃም ሁለተኛ ክፍለ ጦር ደጋዳሞት ብርጌድን ተቀላቅለዋል። ከቋሪት በፍኖ ተሰላም አቅጣጫ ገነት አቦ በተባለ ቦታ ላይ የገረመው ወንዳወቅ ብርጌድ በፈጸመው ጥቃት የአገዛዙ ጦር ኪሳራ አስተናግዷል። በገበዘ ማርያምና በብራዳማ አካባቢዎችም ውጊያ እንዳለ ነው የተነገረው። በሌላ በኩል በደብረ ብርሃን ከተማ አቅራቢያ ጉዶ በረት በተባለ ቦታ በፋኖ በተፈጸመ የደፈጣ ጥቃት የአገዛዙ ጦር ከፍተኛ ኪሳራ ደርሶ

አብይ አህመድ ለማይቀረው ጦርነት ድሮን በማምረት ዝግጅት አድርጌ ያለው አሉ። ከሰሞኑ አብይ አህመድ አሊ በተለያዩ ተቋማት እየተንቀሳቀሱ አዲስ ጦርነት አይቀሬ መሆኑን የሚጠቁሙ ንግግሮችን እያደረጉ ነው። ከአራት ዓመታት በፊት የሰሜኑን ጦርነት ከመቀስቀሱ አስቀድመው ዛሬ ጦር ሊገጥሙ ከሚዝቱባቸው ኢሳያስ አፈወርቂ ጋር ከሳዋ እስከ ደብረ ዘይት ተጉዘው የጦር መሳሪያ አቅማቸውን ሲፈትሹና ዛቻ ሲያስተላልፉ ነበር። እንዳሰቡትም መሳሪያቸውን ከፈተሹና ከተመለከቱ በኋላ በሚዲያዎቻቸው በኩል የመሳሪያ አቅም እንዳላቸውና የሰው ኃይላቸውም ዝግጁ መሆኑን አሳውቀው በይፋ ወደ ጦርነት ገብተዋል። እንዲሁም በአማራ ክልል ከፋኖ ጋር የሚያደርጉት ጦርነት ጠንከር ሲል በቴሌቪዥን መስኮት ብቅ እያሉ ወታደራዊ አቅም ያላቸው በማስመሰል ይዝታሉ። ከሰሞኑ ግን የሚይዙትን የሚጨብጡትን ያሳጣቸው ጭንቀት ውስጥ ገብተዋል። ከፋኖና ከኦሮሞ ነጻነት ሰራዊት ጋር የጀመሩትን ውጊያ ማሸነፍ ያቃታቸው አብይ ከህዋት ጋር ለሌላ ዙር ጦርነት የተፋጠጡት የበሻሻው ሰው አሁን ደግሞ በባሰ መልኩ ከኤርትራ ጋር አዲስ ጦርነት ውስጥ ለመግባት ተዘጋጅተዋል። ይህን ዝግጅታቸውንም በሚያረጋግጥ መልኩ የኮሪደር ልማት ላይ ሳይክል የመንዳት ትርኢታቸውን ገታ አድርገው የጦር መሳሪያ ማከማቻ መጋዘኖቻቸው ቅኝት ላይ ተጠምደዋል። ከሰሞኑ ሞርተር ታንክና መድፍን ጨምሮ ተተኳሾችንም ማምረት ጀምሬያለሁ ሲሉ መሬት ያረገጠው ውሸት አሰምተው ነበር። ሳምንት እንኳን ሳይሞላው በትናንትናው ዕለት የጦር ድሮን እያመረትኩ ነው ብለዋል። እነዚህን ድሮኖች የማመርተው ደግሞ ጦርነት ስለሚያጋጥመን ዝግጅት ስለሚያስፈልገኝ ነው ሲሉ የኢትዮ ኤርትራ ጦርነት አይቀሬ መሆኑን ጠቁመዋል። ሰውየው ይህን የሚሉት ታንክና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 የምናመርተው ውጊያን ለማስቀረት ነው የሚሉ እኚህ ጦርነትን መተዳደራቸው ያደረጉት ሰው ትናንሽ አቅም ይዘው የሚሳሳቱ ኃይሎችን ለማስፈራራት ነው ሲሉም ተደምጠዋል። ይህም በአክቲቪስቶቻቸው በኩል ኢሳያስን አቅመ ደካም አድርገው የሚያስነግሩት አብይ በግልጽ ይህን የማደርገው ለማስፈራራት ነው ብለዋል። እንዲሁም ነዳጅ አወጣን፣ ወደብ አገኘን፣ መቀሌ ገባን፣ ከኢሳያስ ጋር ታረቅን ባሉ ቁጥር እንኳን ደስ ያለ ያሉትን ህዝብ አሁን ደግሞ መገደያን ድሮን ሰርቻለሁና እንኳን ደስ ያለ ብለው ተዋል። እነ ሽመልስ አብዲሳ በአዲስ አበባ በተቋማት ስም የመሬት ዝርፊያና ወረራ እየፈጸሙ መሆኑ ተሰማ። በአዲስ አበባ በቂርቆስ ክፍለ ከተማ ለኢትዮጵያ ጉምሩክ ኮሚሽን ዋና መስሪያ ቤት ግንባታ ከአንድ ዓመት በፊት ተሰጥቶ የነበረው 12000 ካሬ ሜትር ቦታ ለኦሮሚያ ባህል ማዕከል ማስፋፊያ ፕሮጀክት በሚል እንዲወሰድ ተደርጓል። በክፍለ ከተማ ወረዳ 10 ቀበሌ 01 በተለምዶ መሿለኪያ ተብሎ የሚጠራው 92 መኖሪያ ቤቶች የሚገኙበት የመኖሪያ አካባቢ በህዳር ወር 2016 ዓ.ም ለኮሚሽኑ ዋና መስሪያ ቤት ህንፃ ግንባታ መሰጠቱን የገንዘብ ሚኒስቴርም ለሚገነባው ህንፃ ዲዛይን ስራ የሚውል 60 ሚሊዮን ብር መመደቡን በወቅቱ መዘገቡን ጠቅሶ ሪፖርተር በዛሬው እትሟ አውጥቷል። ከተጠቀሰው አካባቢ ፊት ለፊት በሚገኝ ስፍራ ባለ 15 ወለል ህንፃ በአመት 67 ሚሊዮን ብር የኪራይ ክፍል የሚፈጽመው ጉምሩክ ኮሚሽን ለህንፃ ግንባታ የሚሆነው መሬት እንዲሰጠው ከጠየቀ ረጅም ጊዜያት ማስቆጠሩን የተቋማዊ አስተዳደር ቢሮ ኃላፊ አቶ አዱኛው አንዱ አለም በወቅቱ ገልጸው ነበር። ክፍለ ከተማው ለኮሚሽኑ መሬቱን እንዲሰጥ ከተረጋገጠ በኋላ በህዳር ወር 2016 ዓ.ም ጉዳዩ የሚመለከተው የቀበሌ አስተዳደር ቢሮ ለነዋሪዎች ይፋ ባደረገው ማስታወቂያ የልማት ተነሺ በሚል የነዋሪዎቹን መረጃ በመሰብሰብ ከአካባቢው እንደሚነሱ አሳውቋል ነበር። ይሁንና የቀበሌው አስተዳደር በጥር ወር 2017 ዓ ም ለነዋሪዎች በድጋሚ ይፋ ባደረገው አዲስ ማስታወቂያ ከዚህ በፊት ለኮሚሽን ቢሮ ግንባታ ልማት ተነሺ በሚል የነዋሪዎች መረጃ መሰብሰቡን በማስታወስ ሆኖም ፕሮጀክቱ አሁን ተቀይሮ በኦሮሚያ ባህል ማዕከል ማስፋፊያ የተካለለ በመሆኑ ነዋሪዎች መረጃቸውን በድጋሚ አደራጅተው ለወረዳው መሬት ልማት አስተዳደር ቅርንጫፍ ጽህፈት ቤት እንዲያሳውቁ አሳስበዋል። በአካባቢው የሚኖሩ በርካታ ነዋሪዎችም ሜዳ ላይ የመጣል ስጋት እንዳደረባቸው የገለጹ ሲሆን ለዘመናት የኖሩበትን መንደርም በአንድ ደብዳቤ እንዲለቁ ተነግሯቸዋል። ይህ የነሽ መልስ አብዲስ ዓላማም በቢሮ ማስፋፋትና በኮሪደር ልማት ስም ነባር የአዲስ አበባ መንደሮችን ማፍረስና ማጥፋትና አዲስ አበባን መቆጣጠር ነው። በሌላ መረጃ ደግሞ ከነ ጃልሰኝ ጋር ብልጽግናን የተቀላቀለ ከፍተኛ የሸኔ አመራር መሀል አምቦ ከተማ ላይ መገደሉ ተነግሯል። ሹመት በመጠባበቅ ላይ የነበረው ይህ የጃልሰኝ ቡድን በጃልመሮ ኃይሎች መገደሉም ነው የተገለጸው። ከሳምንት በፊት ጃልሰኝም በወለጋ ዞኖች ሲንቀሳቀስ በተፈጸመበት ጥቃት ጉዳት አስተናግዶ ሆስፒታል መግባቱ ይታወቃል። የትግራይ ጦር የብልጽግና ተላላኪ ሆኗል ያለውን የነጌታቸውን አስተዳደር ስልጣን መንጠቅ በመጀመሩ አራት ኪሎ እየተናጠ ነው። በአቶ ጌታቸው ረዳ የሚመራው የትግራይ ጊዜያዊ አስተዳደር እና በደብረጽዮን ገብረ ሚካኤል የሚመራው ህወሓት የገቡበት መፋጠት ከፍ እያለ በይፋ ስልጣን ወደ መነጣጠቅ ገብተዋል። በተለይም የትግራይ ጦር ውግንናውን ከነ ደብረጽዮን ጋር ማድረጉ ደግሞ ለአብይ አህመድ አገዛዝ ወግነዋል ያላቸውን የነጌታቸው ረዳን የወረዳ ስልጣን ዛሬ ሌሊቱን መቀማት ጀምረዋል። በጦር ውስጥ ከፍተኛ ቦታና ተቀባይነት አላቸው የሚባሉት ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ፣ ጀነራል ምግበይ ኃይል ጀኔራል ወዲ እምበይተይ ና ጀኔራል ማሾ በየነ ይህን ኦፕሬሽን በዋናነት እየመሩት መሆኑ ይታወቃል። በሰሜናዊው ና ሰሜን ምዕራባዊ ትግራይ ክልሎች ሲካሄድ የነበረው የእነ ጌታቸው ስልጣን የመንጠቅ እንቅስቃሴ አሁን ላይ ወደ መቀሌ፣ ምስራቅ ትግራይ፣ ደቡብ ትግራይ ና ደቡብ ምስራቅ ትግራይ አካባቢዎች ደርሷል። በመሆኑም ከማይጨው እስከ መሆኒ፣ ከመቀሌ እስከ አዲግሯት ዛሬ ሌሊቱን የትግራይ ጦር አባላት በየወረዳ ና ቀበሌዎች በጌታቸው ረዳ የተሾሙ ሰዎችን ማህተም ሲቀሙ ብለዋል። ድምፀ ወያኔና ትግራይ ቴሌቪዥንንም ለመቆጣጠር ጥረት እያደረጉ መሆናቸው ነው እየተገለጸ ያለው። በሌላ በኩል ደግሞ ጀነራሎቹ ዮሐንስ መዲድ ና በየነ ማሾም በጌታቸው ረዳ እግድ ተጥሎባቸዋል እየተባለ ነው። እንዲሁም የትግራይ ጦር አባላት ከያሉበት ወደ ካምፓቸው እንዲሰበሰቡ የተደረገ ሲሆን እንዲህ አይነት ግዳጅም እየተሰጣቸው ነው። በአንዳንድ አካባቢዎች የተወሰኑ ተቃውሞች የተሰሙ ቢሆንም በአብዛኛው ግን እነ ጌታቸው ረዳም ሆኑ እነ አብይ አህመድ እንደጠበቁት ህዝቡ ጦሩን አልተቃወመም። ይልቁንም የብልጽግና አክቲቪስቶች ይህን ጉዳይ እጅግ እያራገቡት ሲሆን እንቅስቃሴው የፕሪቶሪያን ስምምነት የጣሰ ነው እያሉ ነው። አያይዘውም የአብይ አህመድ አገዛዝ እርምጃ እንዲወስድ እየጠየቁ ነው። ይህ በአገዛዙ አክቲቪስቶች እየተጠየቀ ያለው የጦር አዋጅም የብልጽግናን ፍላጎት መሆኑ እየተነገረ ነው። ብዙዎች የትግራዩ ጦርነት ከኤርትራው ሊፈጥን አሊያም እኩል ሊጀመር ይችላል የሚል ግምትም እያስቀመጡ ነው። አብይ ከፍተኛ ቁጥር ያለው ሜካናይዝድ ጦራቸውን በአፋር በኩል ወደ ኤርትራ ድንበር እያስጠጉ ሲሆን፣ ወደ ትግራይም ጦራቸውን እያስጠጉ ነው። ሩሲያ በፈጸመቻቸው መጠነ ሰፊ ጥቃቶች 25 ሰዎች መሞታቸውን ዩክሬን አስታወቀች። ሩሲያ በፈጸመቻቸው መጠነ ሰፊ ጥቃቶች 25 ሰዎች መሞታቸውን የዩክሬን ባለስልጣናት አስታውቀዋል። ሩሲያ ባሳለፍነው አርብ ከባድ የተባለውን የሚሳይል እና የድሮን ጥቃት መፈጸሟን ተከትሎ ነው የሰዎች ህይወት ያለፈው። በጣም አስከፊው ጥቃት ከተባለው ውስጥ ባሳለፍነው ነው አርብ ዕለት በዶኔትስክ ክልል ዶብሮፒሊያ ከተማ ውስጥ የተፈጸመው ነው ተብሏል። በሁለት ባላስቲክ ሚሳይሎች በስምንት የመኖሪያ ህንፃና የገበያ ማዕከል ላይ በተፈጸመው ጥቃት ቢያንስ 11 ሰዎች ሰራተኞች መሞታቸውን የዩክሬን ባለስልጣናት አስታውቀዋል። የአደጋ ጊዜ ሰራተኞች ጥቃቱ በተፈጸመበት ስፍራ ላይ ከደረሱ በኋላ ሩሲያ ሌላ ጥቃት የፈጸመች ሲሆን ፕሬዚዳንት ዘለንስኪ ጥቃቱ ሆን ብሎ የተፈጸመ እና የሩሲያ ግብ አሁን እንዳልተቀየረ የሚያሳይ ነው ብለዋል። በዚያው በዶኔስክ ክልል አርብና ቅዳሜ በተፈጸሙ ሌሎች ጥቃቶች አስራ ሶስት ሰዎች መሞታቸውን የአካባቢው ባለስልጣናት አስታውቀዋል። ሩሲያ በኦዴሳ ክልልም ጥቃት የፈጸመች ሲሆን ይህ ጥቃት በሶስት ሳምንት ውስጥ ለሰባተኛ ጊዜ በአካባቢው የኢነርጂ መሰረተ ልማት ኢላማ በማድረግ የተፈጸመ መሆኑን ባለስልጣናት አስታውቀዋል። አሜሪካ ለዩክሬን ወታደራዊ ድጋፍና የስለላ መረጃዎችን ማቅረብ ማቆሟን ተከትሎ ሩሲያ በዩክሬን ላይ የምትፈጽመውን ጥቃት አጠናቅራ ቀጥላለች። የሀሳብ ገጻችን በአዲስ አቀራረብና ዝግጅት ዳግም ተመልሷል። ወቅታዊናም ሀገራዊ ጉዳዮችን በጥልቅ እይታና ትንታኔ ወደ እናንተ ሲያደርስላችሁ የነበረው የሀሳብ ገጽ ዝግጅት ከቆይታ በኋላም በሙሉ ዝግጅት ተመልሷል። በዝግጅታችን የማይዳሰስ ሐሳብ የማይተነተን አጀንዳ የለም። የአማራ ሕዝብ የህልውና ትግል ደግሞ የሐሳብ ገጻችን ቀይ መስመር ነው። ከባህር ዳርም እስከ አዲስ አበባም፣ ከውልቃይት እስከ ወለጋም፣ ከደራም እስከ ራያም፣ ልክ እንደ ትናንቱም የማንገልጠው ገጽ የማንፈትሸው ሐሳብ የለም በሐሳብ ገጻችን ፖለቲከኞች ይጋበዛሉ፣ ምሁራን ሀሳብ ያዋጣሉም። የአማራ ትግል ተዋናዮችና ትግሉ በደንብ ይፈተሻሉም። ሰባዊ ጥቃቶች፣ ፖለቲካዊ ክስተቶች፣ ኢኮኖሚያዊ እንቅስቃሴዎችና ማህበራዊ ጉዳዮች ከሀሳብ ገጻችን የማይጠፉ አጀንዳዎች ናቸው። በላቅም ዝግጅትና አቀራረብ ዳግም በመጣው የሀሳብ ገጻችን የምታተርፉበት ብዙ ነው። በሮሃ ቲቪ በቅርብ ቀን ይጠብቁን።